እሳቸው ቀጠናውን ያተራምሳል ቀጠናውን ይበጠብጣል እያሉ የሚከሱት የኢትዮጵያ መንግሥት ነው። እንደ እሳቸው ግን ቀጠናውን የሚበጠብጥ ቀጠናውን የሚያተራምስ ለራሱ ጥቅም ሲል ቀጠናው ላይ ሴራ የሚጎነጉን ኃይል የለም። ለኢሳያስ አፈወርቂ ምቾት፣ ለኢሳያስ አፈወርቂ ድሎት፣ ለኢሳያስ አፈወርቂ ተስፋ ሲባል ቀጠናው ላይ የማይደረግ የሴራ ተንኮል የማይደረግ የሴራ ካብ። የኢትዮጵያ ቀይ መስመር ታልፏል። የመጀመሪያው ቀይ መስመር ወያኔ የኢትዮጵያን ድንበር የመክፈትና የመዝጋት ሉዓላዊ መብት ማንሰጥ። የድንበር የመዝጋትም የመክፈትም ሎጂካል የሆነ መብት ያለው የፌዴራል መንግስት። አንድ ክልል ከሌላ ሀገር መንግስት ጋር በዚህ መጠን ግንኙነት የማድረግ መብት የለው። ክልል ሆነ በኢትዮጵያ ውስጥ እያለ ህገ መንግስታዊ መብትህም አይፈቅድልህ። ማን ስለሆንክ ነው ከሌላ ሀገር መንግስት ጋር ድንበር መክፈት ድንበር መዝጋት ግንኙነት ላይ የምትደርስ? ድንበር ክፍት ከሆነ ኢትዮጵያን ማጥቃት የሚፈልግ ማንኛውም ኃይል ነው የሚገባው የሚወጣው ማለት ነው። ቲፒኤልኤፍ እንደዛ ነው እያደረገች ያለችው። በር ከፍታ ሌባ እያስገባች ነው። በር ከፍታ ገዳ እያስገባች ነው። በር ከፍታ ሀገር የሚያጠፋ አሸባሪ እያስገባች ነው ማለት ነው። ህዝቡን የለየው አብይ እንደሆነ አድርገው እያወሩ ለሀያ ምናምን ዓመት ለምን ለያችሁት? ህዝቡ ይህን ከሆነ ይፈልገው ለምን ለያችሁት? ኢሳያስም ኢሳያስ ነው፣ አቦይም አቦይ ነው፣ ሻቢያም ሻቢያ ነው፣ ህዋትም ህዋት ነው። ለምን ለያችሁት? የህዝብ ለህዝብ ግንኙነት ህዝቡ ከህዝቡ ጋር ተገናኝቶ ህዝቡ ከህዝቡ ጋር ተወዳጅቶ እኛ ህዝብ ከህዝብ ቢገናኝ ካቢ በፊት በዚያ መጠን የታተራለን። አንድ መቅደስ ቆሞ ማስቀደስ የማይቸግረው አንድ መስጊድ ቆሞ ሊሰግድ የማይጣላ ህዝብ ነው፣ አንድ ህዝብ ነው። ማንም እሱን አልካደም፣ ግን የሚረባ ሀይል አይደለም ሻቢያ። ወይ በፕሮክሲ ይዋጋሃል ወይ በሽፍታ ይዋጋሃል ወይ አጥፍቶ መጥፋት ይፈጽምብሃል። ምናምን ምናምን ለዛ ነው እንዲህ አይነት የተልከሰከሰ ነገር ውስጥ ይገባል። ኢሳያስ ኢትዮጵያን የማንኮታኮት ዘመን ተሻጋሪ ህልም ያለው ሰው ሀገር መስርቶ ሀያል አርጎ አቁሞ የትውልድ አባት የመባል እድልን ያከሸፈ በኢጎ ቀርጥፎ የበላ በእውቀት ማነሱ ቀርጥፎ የበላ ከስራ የተጣላ፣ ከሴራ የተጋባ እድሜውን ሙሉ ሴራ ሲሸርም እድሜውን ሙሉ ቀጠናውን የሚያተረማምስ፣ እኔ ያላደኩም አይደጉ፣ እኔ ያልለማውም አይልሙ፣ እኔ ያልሳኩም አይፈግጉ በሚል የተንኮል ኢኤምሲ ስኩዌር የተጠመደ ሰው። ሰላም ጤና ይስጥልኝ። ወደ ዮሀንስ ኮርነር ቤተሰቦች እንዴት አላችሁ አላችሁ? ዮሀንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ እናንተ መድረሱን ጀምሯል። ዛሬም በቆይታችን የተለያዩ አበይት ርዕሰ ጉዳዮችን አንስተን ከእናንተ ጋር የምንነጋገር ይሆናል። ዮሀንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ግን እንዳይረሳ። ዛሬም በቆይታችን የኢሳያስ አፈወርቂን አደገኛ ሴራ እንመለከታለን። ቀዩ መስመር ታልፏል በጣም ትልቁ ቀይ መስመር ታልፏል። ይህንን ያስባለኝን ምክንያት ወደ እናንተ አደርሳለሁ። ሌላኛው በመጨረሻ የምንመለከተው የጃዋርን በቀል ነው። ጃዋር መሐመድ ታዬን እንደ አንድ በደንብ አድርጎ ተበቅሎታል። ይህስ ምንድነው ነው የሚለውን እንመለከታለን። ከዛ በፊት ግን የኢሳያስ አፈወርቂን እጅግ አደገኛ ሰሞነኛ ሴራዎች እንመልከት። ፕሬዚዳንት ኢሳያስ አፈወርቂ ትናንትና በሀገረ ኤርትራ በምዕራብ ሱዳን የሚንቀሳቀሱ የፖለቲካ ኃይሎችን ተቀብለው ማነጋገራቸው ይታወቃል። እነኚህን ፖለቲከኞች ተቀብለው ፕሬዚዳንት ሲያስ አፈወርቂ ለማነጋገር የፈለጉበት አንዱና ዋነኛው ምክንያት በአካባቢው እንቅስቃሴ እያደረገ የሚገኘውን የሄሚቲ ጦር እንዲያዳክሙላቸው ለመግባባት እንደሆነም ነው የቀጠና የፖለቲካ ምንጮች እየጠቆሙ የሚገኙት። ባለፉት ሰሞንም ለእናንተ ለማሳየት እንደሞከርኩት የአልቡርሃን ቡድን በሱዳን ያለውን የበላይነት እያጣ ከመጣ ኢሳያስ አፈወርቂ አደጋ ውስጥ እንደሚገቡ በተለይም የአርኤስኤፍ ኃይል ከጠቅላይ ሚኒስትር አብይ አህመድ ጋር ባለው ወዳጅነት ብሎም ዩኤኢ ከጀርባ በመሆኗ ምክንያት ለኢሳያስ አፈወርቂ፣ ለሻዕቢያ እና ለቲፒኤልኤፍ ብዙ ምቹ ሁኔታ እንደማይፈጠር ስናነሳ ነበረ። ታዲያ አሁን የመነቅነቅ ስጋት የፓወርሺፍት ሺፍት ስጋት እያንዣበበበት የሚገኘው አልቡርሃንን ሊያግዝ በሚችል መልኩ የአርኤስኤፍ ኃይልን ሊያዳክሙ የሚችሉ ፖለቲከኞችን ተቀብለው አነጋግረዋል። እነኚህም ፖለቲከኞች ተቀብለው ያነጋገሩት ፕሬዝዳንቱ ለምንም አይደለም፣ በእጅ አዙር የኢትዮጵያን ጠላቶች ለመደገፍ በአንድም በሌላ በሱዳን ያለው ፓወር ሽፍት እንዳይደረግና የኢትዮጵያ ወዳጅ ነው ብሎ የሚያስቡትን ሄሚቲን ለማዳከም ስለፈለጉ ነው። ፕሬዚዳንት ኢሳያስ አፈወርቂ በእድሜያቸው ማምሻ የሚጠሏት ሀገር ኢትዮጵያ ተንኮታኩታ ለማየት የሚጠሏትን ሀገር ኢትዮጵያ ከፍታላ ለማየት የቻሉትን ሁሉ ሴራዎች እየጎነጎኑ ነው። በተለይም ነግሬያችኋለሁ፣ በሱዳን ምን ያህል በርካታ ሴራዎችን እየሰሩ እንዳሉ። በጣም ከፍተኛ የሆኑ ሴራዎችን እያሴሩ ነው። ከሰሞኑም ስናነሳ እንደነበረው ማለት ነው ፣ ፕሬዚዳንት ቡርሃን እና ፕሬዚዳንት ኢሳያስ ከፍተኛ የሆኑ ሸፍጦችን ለመሸፈጥ እየሞከሩ ነው። ቢሆንም ግን ያን ያህል ዘለቄታ ያለው ጥቅም ይገኛል ተብሎ አይታሰብም። ምክንያቱም በተለይ ኢራን ላይ ከተሰነዘረው ጥቃት በኋላ በነገራችን ላይ የፕሬዚዳንት ኢሳያስ መንግስትና አልቦርሃን ከፍተኛ ሽብር ውስጥ ነው ያሉት። ሁለቱ ለሁለቱ ብዙ ምቹ ሁኔታን አይፈጥርም። በቀጣይ በደንብ በስፋት ወደ እናንተ አደርሰዋለሁ እና ፕሬዚዳንቱ በድንበር በኩል ከህወሓት ጋር እየጎነጎኑት ካለው ሴራ በተጨማሪ በሱዳን ሜዳ ላይም ከፍተኛ ሴራዎችን እየጎነጎኑና እያስጎነጎኑ ነው። ያሉት መጨረሻቸው ምን ይሆናል የሚለውን እንግዲህ ማየት ነው። እሳቸው ቀጠናውን ያተራምሳል፣ ቀጠናውን ይበጠብጣል እያሉ የሚከሱት የኢትዮጵያ መንግስት ነው። እንደ እሳቸው ግን ቀጠናውን የሚበጠብጥ ቀጠናውን የሚያተራምስ ለራሱ ጥቅም ሲል ቀጠናው ላይ ሴራ የሚጎነጉን ኃይል የለም። ቀጠናው ላይ የማይጎነጉኑት ሴራ የለም። ለኢሳያስ አፈወርቂ ምቾት፣ ለኢሳያስ አፈወርቂ ድሎት፣ ለኢሳያስ አፈወርቂ ተስፋ ሲባል ቀጠራው ላይ የማይደረግ የሴራ ተንኮል የማይደረግ የሴራ ካብ የለም። ለኤርትራ ጥቅም እኳ አይደለም ለራሱ ጥቅም ለራሱ ወንበር ጥቅም ለራሱ መደላደል ሲል ነው ይሄንን የሚያደርገው። ሌላኛው ደግሞ ኢትዮጵያን ለማንኮታኮትና ለማንኮታኮትእና ለማን ይቺ የፕሬዚዳንት አፈወርቂ በምዕራብ ሱዳን ከሚንቀሳቀሱ ፖለቲከኞች ጋር የተደረገች ውይይት በዋዛ የምትታይ አይደለችም። በተለይ ሁለቱ ሽብር ውስጥ በመሆናቸው ማለት ነው። ከዛም አንጻር ዝም ብሎ የምናየው ጉዳይ አይደለም እና ዝም ብለ እንደው አይታርገሩ ብናልፍ ነው። ዋነኛው ግን ኢሳያስ አፈወርቂ በኢትዮጵያ ላይ እየሸረበው ያለው ሴራ ነው የምንመለከተው። ቀይ መስመራችን ታልፏል። የኢትዮጵያ ቀይ መስመር ታልፏል። ከሰሞኑ በዛላንበሳ በኩል ህዝብ ለህዝብ ግንኙነት እየተደረገ ነው። ድንበር ተከፈተ አሉን። እንግዲህ እነሱ የሚሉት ህዝቡ ይሄንን ነው መገናኘት ነው የሚፈልገው ህዝቡን የለየው አብይ እንደሆነ አድርገው እያወሩን ለሀያ ምናምን ዓመት ለምን ለያችሁት ህዝቡን ህዝቡ ይሄን ከሆነ የሚፈልገው ለምን ለያችሁት ኢሳያስም ኢሳያስ ነው አቦይም አቦይ ነው ሻቢያም ሻቢያ ነው ህዋትም ህዋት ነው ለምን ለያችሁት አብይ ነው እንዴ ሀያ ምናምን ዓመት የኤርትራ ህዝብ ላይ በር የዘጋው አብይ ነው እንዴ ድንበር የቆለፈው ጌቶቻችሁ አይደለም እንዴ የህዝብ ፍላጎት መገናኘት ነው። ኢዩት ቪዲዮን ብሎ ያሳዩናል። ነገሩ ሌላ ነው። ነገሩ ሌላ ነው። ሻዕቢያና ህውሓት የትግራይ ህዝብ ለህዝብ ተገናኛል፣ ተገናኛል ጉዳዩ አይደለም። አዛኝ ቅቤ አንጓች ይባላል እንዲህ አይነቱ ነገር። ጉዳያቸው እሷ አይደለም። ሴራው ሌላ ነው። ጥንስሱ ሌላ ነው። ጉዳዩ እጅግ ሌላ ነች። እሷን ነው የምንመለከታት። እነሱ ድራማቸውን ይሰራሉ። የህዝብ ለህዝብ ግንኙነት ህዝቡ ከህዝቡ ጋር ተገናኝቶ፣ ህዝቡ ከህዝቡ ጋር ተወዳጅቶ እኛ ህዝብ ከህዝብ ሚገናኝ ከአብይ በፊት በዚያ መጠን የታተራለን አብይ እኮ የኢትዮጵያ ኤርትራን አስታርቆ የኢትዮጵያ ኤርትራን እርቅ አሳልጦ ሚሌኒየም አዳራሽ ላይም ባደረገው ንግግር ከወደቡም ከምኑም ከምኑም በፊት የህዝብ ለህዝብ ግንኙነቱ ይቀድማል። አንድ ህዝብ ነው። ባህሉ ውፊቱ ሴቱ ይቀራረባል። አንድ መቅደስ ቆሞ ማስቀደስ የማይቸግረው አንድ መስጊድ ቆሞ ሊሰግድ የማይጣላ ህዝብ ነው። አንድ ህዝብ ነው። ማንም እሱን አልካደ። ግን የሻዕቢያና የህወሓት ነገር የመጀመሪያው ቀይ መስመር ወያኔ የኢትዮጵያን ድንበር የመክፈትና የመዝጋት ሉዓላዊ መብት ማንሰጥ። የድንበር የመዝጋትም የመክፈትም ሎጂካል የሆነ መብት ያለው የፌዴራል መንግስት ነው። የመጀመሪያው የመጀመሪያው ስርዓት የተጣሰው እዛ ጋ ነው ቀዩ መስመር አንድ ክልል ከሌላ ሀገር መንግስት ጋር በዚህ መጠን ግንኙነት የማድረግ መብት የለው ወይ ከበጀቱም ወይ ከምኑም ለጥለናል ሌላ አማርኛ ዲፋክቶ ሆነናል ሌላ አማርኛ ሌላ ሀገር ነን ሌላ ቋንቋ ነው እሱ እሱ አይደለም ጉዳዩ ግን ክልል ሆነ በኢትዮጵያ ውስጥ ያለ ህገ መንግስታዊ መብትህም አይፈቅድልህ ማን ስለሆንክ ነው ከሌላ ሀገር መንግስት ጋር ድንበር መክፈት ድንበር መዝጋት? ግንኙነት ላይ የምትደርሰው እህቴ አጎቴ አክስቴ አባቴ እናቴ ምንዥላቴ አይሰራም። ህገ መንግስት ህገ መንግስት ሉዓላዊነት ሉዓላዊነት። ሰሜን እዝ ያን ያህል አመት ድንበር ላይ ዋሎ ሲጠብቅ የነበረው እኮ ይሄንን ድንበር ነው። ድልድይ ከፈትኩ ድልድይ ዘጋው መንገድ ከፈትኩ መንገድ ዘጋው ይላል። ጉዳዩ እሱ አይደለም። ኢሳያስ አፈወርቂ አንድ ሴራ አሲሯል ከህወሓት ጋር ድንበር ከፍተው በህዝብ ለህዝብ ግንኙነት ስም ማስገባት የፈለጉት ታጣቂ ነው። አሁን በቀጣይ ሊጠቀሙ የሚሞክሩት ወታደር አይደለም። ከነዋሪ ጋር ተመሳስሎ ገብቶ የሚቀመጥ ስሊፐር ሴል የሚባል ተረጋግቶ ከህዝብ ጋር ቁጭ ብሎ የሚቀመጥ ቀስ እያለ ወደ መሃል ሀገር የሚጠጋጋ አጥፊ ኃይል ነው። ለምሳሌ ይሄ በዛላ አንበሳ በኩል የሚገባው ኃይል በአድዋ በሽረ ምናምን ይቀመጣል። ከዛስ ቀስ እያለ ምናምን ይወርዳል። በዚህ በአማራ ክልል በፋኖ ከምናምን ጋር ከሚንቀሳቀሰው ከነምሬ ወዳጆ ጋር ምናምንም ይገናኛል። ወዲያ ወደ ጎንደር ቀስ ብሎ ጥቃት ለመፈጸም ይሞክራል። ወዲህ ወደ አፋር ክልል ጥቃት ለመፈጸም ይሞክራል። ወደ ትጥቅ ታጥቆ በረሃ ወደ ገቡት እነ ወዲ አንጥሩን ምናምን ለህዋሲ ለመመከትና ለመምታትም ሊጠጋጋ ይችላል። እነሱ እርግጥ ተንቤን ላይ ስለሆኑ ሌላ ወደ መቁረጥ ምናምንም ሊገቡ ይችላሉ። አይታወቅም። ግን ድንበር ከፈትን ህዝብ ለህዝብ አገናኘን የሚሉን፣ ለዛ አይደለም። ታጣቂ ሊያስገቡበት ነው። ሴል ሊያስገቡበት ነው። ሻዕቢያ አጥፍቶ ጠፊዎቹን ሊያስገባበት ነው። ድንበር ከፍተው ግቡ ውጡ ምናምን የሚሉት ሴራቸው ሌላ ነው። ለመገናኘት ነው። ድንበር ክፍት ከሆነ ኢትዮጵያን ማጥቃት የሚፈልግ ማንኛውም ሀይል ነው የሚገባው የሚወጣው ማለት ነው። ቲፔሌፍ እንደዛ ነው እያደረገች ያለችው። በር ከፍታ ሌባ እያስገባች ነው። በር ከፍታ ገዳ እያስገባች ነው በር ከፍታ ሀገር የሚያጠፋ አሸባሪ እያስገባች ነው ማለት ነው። የፈለገችውን ነገር ማገናኘት ምናምን ትችላለች ማለት ነው። ይሄ ቀይ መስመር ታለፈ ማለት ነው። አሁን የፌዴራል መንግስቱ የሆነ እርምጃ ቢወስድ ሌላ ነገር ሊባለው ህዋታውን ታጣቂ ራሱ የምትዋሰው ከሻዕቢያ ነው። ምክንያቱም እራሷ አለኝ የምትለው ቲዴፍ ምናምን የሚባለው ኃይል ወደ የጫካው እየገባ ነው። መሳሪያ እየታጠቀ ነው። መሳሪያ የታጠቁት ህወሓትን በኃይል ላወርድ ነው ህወሓትን ልጥል ነው ህወሓትን ልንድ ነው እያለህ ነው እንግዲህ። እንዲህ አይነት አይን ያወጣ ድፍረት፣ እንዲህ አይነት አይን ያወጣ ሉዓላዊነትን የሚጋፋ ኃይል፣ ከባድ የሚረባ ኃይል አይደለም ሻዕቢያ። ወይ በፕሮክሲ ይዋጋሃል፣ ወይ በሽፍታ ይዋጋሃል፣ ወይ አጥፍቶ መጥፋት ይፈጽምብሃል ምናምን ምናምን። ለዛ ነው እንዲህ አይነት የተልከሰከሰ ነገር ውስጥ የገባው። የህዝብ ለህዝብ ግንኙነቱን ለማሳለጥ ድንበር ከፈትን ይልላል። ተው እንጂ ህዝብ ከህዝብ ቢገናኝ የሚጠላ የለም ድሮም የነጠላችሁት እናንተ እናንተ፣ እኮ ትንሽ ቆይታችሁ አብይ ያጣላን እንጂ እኛ ሰላም ነን ልትሉ ነው። ያጣላን አብይ ነው ልትሉ እኮ። ድሮም መለስና ኢሳያስ ተጠቃቅሰው ነጠሉት። አብይ አህመድ አሊ የሚባል ሰው መጣ እቅዳቸውን አከሸፈባቸው። ከዛ ወዶ ሳይሆን በግዱ ረጅሙ ሰውየም ከኢትዮጵያ ጋር ታረቀ። ኢሳይያስ ኢትዮጵያን የማንኮታኮት ዘመን ተሻጋሪ ህልም ያለው ሰው። የኢሳያስ ቅናት ኢትዮጵያን መምራት ካለመቻልም የመጣ ነው። ውጦ ቀሰልቅጦ ምናምን፣ ኢትዮጵያ የምትባል ትልቅ ሀገርን ቢመራ ሙዱ ነው። ፋዘር ኦፍ ኔሽን፣ ይሄ በቃ የሀገር የመስራችነት ክብርን ሀገር መስርቶ ሀያል አርጎ አቁሞ የትውልድ አባት የመባል እድልን ያከሸፈ በኢጎ ቀርጥፎ የበላ በእውቀት ማነሱ ቀርጥፎ የበላ ከስራ የተጣላ ከሴራ የተጋባ እድሜውን ሙሉ ሴራ ሲሸርብ እድሜውን ሙሉ ቀጠናውን የሚያተረማምስ እኔ ያላደኩም፣ አይደጉ እኔ ያልለማውም፣ አይልሙ እኔ ያልሳኩም፣ አይፈግጉ በሚል የተንኮል ኢኤምሲ ስኩዌር የተጠመደ ሰው፣ አሁን እንዲህ አይነት እብደት ውስጥ ገብቷል። ሰው ለሰው ግንኙነት ምን ይላል? ደፋሮች በጣም እኮ ቀላጆች ናቸው። ህዋት የለየለት የሰራዊት ክፍተት ውስጥ ነው ያለችው። የለም ሰራዊት አለኝ የምትለው ታጣቂም መጀመሪያም አልነበረም። አሁን ደግሞ ይባስ ብሎ ራሷ ላይ የሚተኩስ ሌላ ታጣቂ እየተፈጠረ ራሷ ህዋት ላይ የሚተኩስ ሌላ ኃይል እየተደራጀ ነው። ይሄ ትርጓሜው ሌላ ነው ሌላ ነው። የህዝብ ለህዝብ ግን ጭራሽ ደግሞ ያሳዩናል። ይህ እኮ ትልቅ ህገ መንግስታዊ ጥሰት ነው። እኔ ባለፈው ሳነሳ ነበር ያ ከአሜሪካ ነው ምናምን አስመራ ደርሶ ከኢሳያስ ጋር በየጢሻው ሲያወራ የነበረው የስባት ዳይፐር ቀያሪ እዚህ አሜሪካ ያለው ማለት ነው። እሱ በድንበር አርጎ መቀሌ ከገባ ለኋላዊ ጥሰት ነው፣ በድንበር አርጎ ትግራይን ከረገጠ ጥሰት ነው ብለን ነበር ባለፈው። አክቲቪስት አስገቡ ዝም አለ። በእሱ ስንገረም ጭራሽ ድንበር ከፍቶ ይጠቃቀፍልኛል መተቃቀፉ አይደለም ጉዳይ፣ ሐሳባችሁ እሱ አይደለም። ቀስ በቀስ ሌላ ሴል ነው የሚያስገቡት። ሌላ ሴል ነው የሚያስገቡት። ተለጣፊ ኃይል ከህዝብ ጋር ተመሳስሎ የሚቀመጥ ኃይል፣ ቀስ እያለ የሚዘጋጅ፣ ቀስ እያለ የሚደራጅ ኃይል ነው በድንበር ወደ ኢትዮጵያ ዘልቀው የሚያስገቡት። ከዛ ቀስ እያሉ ይከፋፈላሉ ወደ የሚፈልጉት አቅጣጫ። ህውሓት እያደረገ ያለው እሱ ነው። በር ከፍቶ ድንበር ከፍቶ እያጋዘልን ነው። ይሄንን ነው እንግዲህ። ከዛ ጦርነት እናስቁም ምናምን የሚሉ አሁን ቀስ እያሉ በድንበር ይገባሉ። አድዋ፣ አክሱም ይሰበሰባሉ። ከዛ ይበተናሉ። ወደ ጎንደርም፣ ወደ አፋርም፣ ወደታችም ይወርዱላል። ፋኖ ከሚባለው ከዚህ ከነምሬ ምናምን ጋር ይገጥሙላል። ቢሰበሰቡ አንድ አይረቡም እንጂ እቅዳቸው ነው። ግብ አይመታም እንጂ እቅዳቸው ነው። ሻዕቢያ እየታተረ ነው። ኢሳያስ እየታተረ ነው። በሱዳን እየታተረ ነው። በዛ በጁባ ፖለቲካ ይሞክራል፣ አልሆነለትም። ሱማሊያ ሞከረ በፕሮክሲ ሶማሊያ ላይ ብዙ ሞከረ፣ አልሆነለትም። ብቻ ግን ወደ እኔ ይመጣል ያለውን እሳት ወደ እሱ እንዳይመጣ በሩቅ ለማስቀረት የቻለውን ሁሉ ይጎነጉናል። በዚህ መሀል ወያኔ የምትባል ገረዳለች፣ መጠቀሚያ ወያኔ የምትባል መጠቀሚያለች። ይህንን ነው አስበው እየሰሩ ያሉት። ድንበር ከፍቶ ይተቃቀፈልኛል። ኢትዮጵያዊነት፣ ኢትዮጵያዊ ምናምን ይባባልልኛል። ቀለኛ የሚባል ታሪክ የለም የሚባል ታሪክ የለም። ጨዋታቸው ሌላ ነው። አይተዋል፣ ህዝብ እኛ እዚህ ነበር፣ ምን አይላል ይሄ ከንትን ሄደ፣ ቪዲዮ ምናምን ያሳይናል። በቪዲዮ የውጊያ ኮዝ እየሰጡ እኮ እንዋጋ እያሉ ነው። የፌዴራል መንግስት ለምን በዝምታል፣ ለምን በቻይነት እንደሚያልፍ ከዚ በፊት በተደጋጋሚ ሳነሳው ነበር። እነሱ ጨርሰዋል እኮ ለውጊያ እኮ በቅክ ኑ አይግኖም የሚቀርባቸው ነገር የለም። ውጊያ የሚፈራው ውጊያ የሚፈራው አይነ ሴንስ ውጊያ ቢቀርለት ደስ የሚለው እኮ የሚቀርበት ነገር የሆነ ከውጊያም ካለመዋጋት የሚያተርፈው ነገር ያለ፣ እነኚህ ምንም ያተረፉት ነገር የለም። ካለመዋጋት በጦርነት ውስጥ እድሜያቸውን ማርዘም። ያም እንደዛው ነው። ረጅሙ ሰውም እንደዛ ነው። ምክንያቱም የማይቀር እሳት እየመጣለት እንደሆነ ያውቃል። ትላንትና አሁን ላሳያችሁ እንደሞከርኩት የባህር በር ወደብ አማራጭ የሚባል ነገር አስፈላጊና አስፈላጊ ነው። አሁን አለም ያለችበትን ሁናቴ አይተ መፍረድ ትችላል። አብይ በተደጋጋሚ ስለው ነበር። አሁን በኢራን በእስራኤል ምናምን ምናምን ውጥንቅጥ ውስጥ ማየት ትችላል። ጅቡቲ የተሰበሰበ የተከማቸው ኃይል የውጭ የአሜሪካ የምናምን ምናምን ጃፓን ሳትቀራለችል እሱ እንዲሁ ስጋትም ጭምር ነው። በረከት ብቻ እንዳይመስል ስጋትም ነው። ስለዚህ ከጅቡቲ ሌላ ሌላ ባህር በር ያስፈልገናል። እንዳይረበን ተርበን አንሞትም። እነሱ እየበሉኝ አይርበንም። እነሱ የጠገቡኝ አንንኮታኮትም። ስለዚህ አማራጭ ያስፈልገናል። ይሄ እንደማይቀርለት ያውቃል። ስለዚህ ቢዚ ለማድረግ ይታጥራል፣ ይደክማል፣ እዛም ይቧጭራል፣ እዚህም ይቧጭራል፣ እዛም ይቧጭራል፣ እዚህም ይፈናከታል። በቃ የትም ይናከሳል እንደ ጅብ የማይረግጥበት የለው የማይጎነጉነው ሴራ የለም። በቃ የማይፈጭበት የማይጎለጉለው የሴራ ማአት የለም። አለኝ የሚለውን ሴራ በሙሉ ነው የሚጎነጉነው ወዲ አፈወርቂ። እና አሁንም እቺ ድንበር ከፍተን ምናምን ኮሚኮች እንዲህ አይነት ስርዓት አልበኝነት በኋላ በቀረብኝ ነው እንትን የምትለው በኋላ ሌቱም አይነጋልኝን ካነበበላችሁ አብይ አሕመድ እኔ የለውበት ኬሪያ ኢብራሂም ተናግራለች። ዛሬም ድረስ ድሮን ሲያዩ የሚሸሹ ዛሬም ድረስ ድሮን ሲያዩ የሚሮጡ ዛሬም ድረስ ድሮን ሲያዩ የሚበረግጉ ሰዎች አሉ። ይህ በጣም ከባድ ሴራ ነው፣ ቀላል ሴራ አይደለም። ማለት በዋዛ ታይቶ የሚታለፍ ሴራ አይደለም። መመርመር፣ መታየት፣ መቃኘት ያለበት እጅግ እጅግ እጅግ እጅግ ከባድ ሴራ ነው። በዋዛ ፈዛዛ መታለፍ የለበት። በዋዛ ፈዛዛ ከታለፈ አስጊ ነው የሚሆነው። አስጊ ነው የሚሆነው። በጣም አስጊ ነው የሚሆነው። በጣም አስጊ ነው የሚሆነው። ወይ እንደዛ አይነት የድንበር እንቅስቃሴ በእርግጠኝነት የአገሪቱ ደህንነትም ይህንን ጉዳይ የሚከታተል ይመስለኛል። ዝም ብሎ አይ አይም። በእርግጠኝነት የሬድዋን ሁሴን መስሪያ ቤትም ይህንን ጉዳይ በደንብ የሚከታተል ይመስለኛል። የኢትዮጵያ ኢንቴለጀንስ ዜና መከት የሚችልበት ደረጃ ላይ ይደርሳል። ግን እኛም እንረደዋለን እንኳን የኢትዮጵያ መንግስት ይቅርና እኛም ገብቶናል። እንኳን መንግስት ቀርቶ ማለት ነው። እና ይህችን ጉዳይ በደንብ አርጎ ማየት ያስፈልጋል። እነ የክፋት ማዕጸኖች በደንብ አርጎ ካልመረመሯቸው በደንብ አርጎ ካልቃኟቸው ችግር ነው የሚሆነው። ችግር ነው የሚሆነው። በደንብ አርገው መመርመር አለባቸው። ኢሳያስ አይተኛም። እንቅልፍ የለውም። ኢሳያስ በዚህ ጉዳይ ላይ እንቅልፍ የለውም። በተለይ አሁን ህዳሴ ሊመረቅ ነው ስለተባለች አይኔ እያየ ከፍ ሊሉ ነው የሚለው አይኔ እያየ ሊደምቁ፣ አይኔ እያየ ሊሳካላቸው፣ አይኔ እያየ ሊለሙ፣ አይኔ እያየ ሊሆንላቸው ምናምን ነው የሚለው ሁሉም ነገር ቢቀርብን፣ መከራችን ቢበዛ፣ ስቃያችን ቢበዛ፣ ፍዳችን ቢበዛ ደስታውን ደስታው ነው። ልክ በደንብ አድርጎ ነው ኢትዮጵያን ማድቀቅ የሚፈልገው። ኢትዮጵያን በደንብ አድርጎ ነው ማድከም የሚፈልገው። በጣም በክፋት አንደኛ ደረጃ የክፋት ደረጃ ላይ ያለ ሰው ስለሆነ ማለት ነው። እና እቺ በዛ ላንበሳ በኩል አስገባናቸው በዛ ላንበሳ እንትን ያልናቸው የምትሉት። እንዲች አይነት ጨዋታችሁን ሌላ ቦታ ተጫወቷት ነው የምትለው። ወደ መጨረሻው ጉዳያችን እናልፋለን። ጃዋር መሐመድ ታዬ ደንዳን ተበቅሎታል። እኔ ስለ የታይ ደንዳ ማውራት አልፈልግም። በነገራችን ላይ በቃ እንደ አሁንስ አላስቻለኝም ነው እንጂ ስለ ታዬ ደንዳ ማውራት አልፈልግም። ታዬ የምናደድበት ሰው አይደለም፣ የማዝንበት ሰው እንዲሁ ባላቅም ነኝ። በቃ ያበሳጫል ያናዳል እኮ ግን ታዬ በቃ እኔ እንዴት እንደምገልጦ አላቅም። አንዳንዱን ነገር በጤነኛ ምሮ ውስጥ ስታስቡት ረጋብራችሁ ቆምላችሁ ውስጥ ስታስቡት ግራ ይገባል። ግን ሆነ ብለው ነው እነ ጃዋር መሐመድ ታዬ ላይ እንዲህ አይነት ነገር ያደረጉት። አሁን የተለያዩ ኢንተርቪውዎች እየወጡ ነው ምናምን። እንደምታውቁት እንደ ታዬ ደንደአ ጃዋር መሐመድን የሰደበ ሰው የለም። እንደ ታዬ ደንደአ ጃዋር መሐመድን መቆሚያ መቀመጫ ያሳጣው ሰው የለም። ቁምስቅሉን ነበር የሚያሳየው እዛ ጀዌ ራሷ ሸሽታ ራሷ ጠፍታ ራሷ አምልጣ፣ ከዚህ በኋላ ሞቴን በአገሬ አርገው አረጎሮው አረጎራው እማማ ኢትዮጵያ እማማ ኢትዮጵያ ከኢትዮጵያ ሬሳዬ ካልተጎተተ አልወጣም፣ እዚቹ ቅበሩኝ ጡሙጋ ላይ ነው ቁም የምትምለው ብሎ በጡሙጋ ጋር አፈር ይሆንብኝ ብሎ ምናምን ምሎ ኮሽትን ሸሸ ታዬን መሀል አዲስ አበባ ቁጭ አድርገውት እንዲህ ዓይነት ቪዲዮዎች ሲቀርጹ ምን ሲሉ ምን ሲሉ ምን ሲሉ ከረሙና ይሄ እንደሚመጣበት እያወቁ ማለት አይገባኝም። አንዳንዴ ታዬ ምን እንደሆነ ነው። እንደዚህ እንደሚያረጋግጥ ጀግንነት ማለለም ይሄ ወይዘው አንዳንድ ሰው ጀግንነት ና ይለዋል። እውነት አልባ የግል ብስጭትና ብሶትን ተጠቅመው ፍሬን እንደበጠሰ መኪና ጋለቡት ነዱት ነዱት። ታዬ ፖለቲካል እምነቱንም ነው ያጣው ይመስል ባለስታታት በቃ አንዳንዴ ግራ ይገባኛል። እኔ አሁን አሁን በመንግስት ቁጥጥር ስር ያለ ሰው ነው ምናምን ብዙ ትንፋይ ነው ነው ስለሱ ማውራት ግን እነኚህ ሰዎች ሌላም ነገር እንዳያረጉት ነው ስጋቴ። አይደንዳ ሌላም ነገር እንዳያረጉ በቃ ተጫወቱበት፣ እኮ ተጫወቱበት አይገልጸውም። ጀዋር ግጥም አድርጎ ነው የተበቀለው። የታዬን ኩርፊያ፣ የታዬን ብስጭት፣ ታዬን ባይዘዌ። እንደ አብይ ውለታ የዋለለት ሰው የለም። ታዬ ጨፌ እያ ጨፌ እያለ በፌደራል ስልጣን ላይ ሳይመጣ አፊት ኦሮሚያ እያለ አብረው ካሉ ሰዎች ጋር አይስማማም ነበር። ቁም ስቅሉን ነበር የሚያሳዩት። ፍዳውን ነበር የሚያሳዩት ቁም ስቅሉን ከዛ ውጥንቅጥ ውስጥ ምናምን ምናምንስ ምናምንስ መንጭቆ ያወጣው አብይ ነው። በነፍስ ራሱ ላይ ኖር ይችል ነበር። በዛ ሁሉ ነገር ውስጥ ከሆኑ ከሆኑ አካላቶች ጋር እንዲ ተፈጋፍጎ ነበር የሚፈላለገው። አብይ ነበር ያተረፈው፣ አብይ ነበር ያወጣው። ወደ ቤት ላይ አመጣው፣ እድል ሰጥ፣ ቀረባ አደረገው ለራሱ ይሄ ከሚያጣላው ከሚያሸጋሽገው ምናምን መንገድ አወጣው እና አስጠጋው። ከዛ በሆኑ በሆኑ ጉዳዮች ከወንበሯ እንደምትነሳ ሲገባት የሆኑ ነገሮችን አለች እና አሁን እኔ ታዬን ሳየው የነ ጃዋር ተንኮል ነው የሚታየኝ። እንዴት አድርጎ እንደተበቀሉት ይገባው ይሆናል። እስር ቤት ሲገባ አላውቅም፣ ቁጭ ሲል ያስበው ይሆናል ራሱ አላውቅም። ግን ይገርማል ላይ እኔ ግራ ይገባኛል። ማለት ምን አስቦ ነው የሰውዬ አይነት አለው እኮ፣ ሁሉም ነገር አይነት አለው፣ ሁሉም ነገር ልክ አለው። ፍሬን እንደበጠሰ መኪና ነው የሚያሸቀጥጠው ታውቃለህ። እነሱ ደግሞ ሆን ብሎ ቤንዚን ቤንዚን ያርከፈክፉለታል፣ ከኋላ ይገፉታል፣ ኢነርጂ ጨምሩለታል፣ በል በል ይሉታል። እና ብዙዎች እንዴት ጀዋርና ታዬ እንትን አሉ ምናምን። ጀዌ ታዬን በደንብ ነው የተበቀለው ጀዋር ለመንጠልጠል ማን ብሎት? ታዬ ላይ ተንጠለጠለበትም፣ ተበቀሎ በአንድ ድንጋይ ሁለት ወፍ ማለት ተንጠልጥሎበት፣ ተበቀሎ፣ ታዬን ተንጠልጥሎ ወደሆነ ነገር ለመጠጋት ሞከረ። በደንብ ሸጠበት፣ ሀሳቡ በደንብ ሸቀጠበት፣ እንደ ኮንዲት የተጠቀመበት በኮንዲትነት ተጠቅሞበት ሲያበቃ መጨረሻ ላይ ለዚህ ዳረገው ማለት ነው እና ብዙ ሰዎች ታየ ምንድነው? ምንድን ነው ጃዋር ነው በቃ ታዬን የተበቀለው ምንድን ነው? ሌላ እኮ ምንም እንትን ይሉ፣ ሌላ እኮ ምንም ጉዳይ የለውም። ጉዳዩ ላይ ታዬ፣ ጉዳዩ ውሸቱም አይነት የለው። አንዳንዱ ቅጥፈት ግራ ይገባል። ሁለት ሺህ ምናምን ሰው ሰማው የሚለው አናቅም። እንደ ለአራት የተነገራችሁን የማቋጠሩ ሰዎች ሁለት ሺ አምስት መቶ ሆኖ ተሰምቶ ምናምን ሳይሰማ ቀረ እኛ ስንተች የኖር ነው እኮ። አረ፣ ሚስጥር ጠብቁ። አረ ውርደቱ ለናንተ ነው። በጠቅላይ ሚኒስትሩ በየስብሰባው ሚስጥር ጠብቁ አንድ የሚላል ከዛ 2500 ሰዎች ሆነ የሆነ ወሬ ሰምተው ሳያወሩ ሰሜን እዚህ ሄደ ምን ይደቅ እነሱ ሲተርኩት ሲያወሩት ሊገነቡት ይሞክሩትን ትርክት ተናገረላቸው። ጦሳቸውንም አብሮ ወሰደላቸው። ከዛ አሁንም አይራሩለትም እኮ የእነሱ ፖለቲካል ትርፍ ይጋብት እንጂ የሱ የሆነ ነገር እንትና አይልም ደጋግመው ከእሱ ጋር ያደርጉትን ነገር የሚያወጡት በብስጭት መንግስት የሆነ ነገር ያደርገዋል ብለው ስላሰቡ ወይ ደግሞ የሆነ ሴራ ሊያሰሩበት ነው የሚሞክሩት። መንግስት መንግስት ነው ምንም ያደርገው ነገር የለም። ህግ የያዘው ስለሆነ ህግ ይዳኛዋል። ችግር የለውም። ግን ይጠብቀው መንግስት ከነኝህ ሰዎች ለሌላ አላማ ወይ ሊጠቀሙበት ሲያሉ፣ ጨካኞች ናቸው በጣም ክፉዎች ስለሆኑ ማለት ነውና፣ በዛ አንጻር ቢታይ በጣም መልካም ነው። ግን ታዬ ምን ሆኖ ነው የምትሉ ሰዎች አጭር ነገር ተናግሮ ለማለፍ፣ ያው ጀው ታዬን ተበቅሮት ነው፣ ሌላ ምንም ጉዳይ የለውም። አበሳጭ አይደለም ያናድያል ነው የታየ ነገር። ግራ ነው የሚገባኝ። የሰውዬው እራሱ ያናደኛል በቃ ምን አስቦ ነው እንደዚህ አይነት ስህተት የሚሰሳተው። ስህተት ስህተቱ የእሱ ንግግር ምናምን ስህተት መሆኑ አይደለም። ምን አስቦ ነው የሰውዬ ነው የምለው፣ እና ግራ ነው የሚገባኝ። ለማንኛውም እንደዛ ነው እንግዲህ። ጀዌ ደህና አድርጎ ነው የተበቀለው። ሂሳቡን ነው ያወራረደው፣ ያኔ የተበሳጨበትን ያኔ የተናደደበትን። አንዳንዱ አብይ ላይ የሚሰነዝሩት ትችት እንደ አብይ ለተው አለለት ሰው የለም እኮ ታሪኩን ሁሉ አላመለሰ ነው። እንደ አብይ አተረፈው ሰው የለም ቱለማ ምናም ብሎ እንት ሲሉ ላጣርጎ ከማለት ወጥቶ ያተረፈውም እኮ አብይ ነው። አሁን አብይን የሚተችባቸው ትችቶች ራሱ ውሃ አያነሱ። የተራ የተራ ዱርዬና የተራ ዱርዬ ትችት ለመተቸት በዚህ መጠን ውጥንቅጡስ መግባቱ አልገባኝም። እና ታዬ ግራ ይባልሱ፣ ምን አስቦ ነው ይግራ ሰንጂ፣ ምን አስቦ ነው ነገሩ ሰታለ መሆኑ አለ መሆኑ። በቃ ተሳስቷል። ግጥም አድርጎ ነው የተሳሳተው ግን ምን አስቡ ነው እንዲህ አይነት ሴራ ውስጥ ቸው ብሎ የገባላቸው? እንዴት አላስተዋለውም ብዬ በጣም ግራ ስለሚገባኝ ነው። እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ የሆነ የእኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ውድ የዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ደግሜ ላለው እኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ውድ የዮሐንስ ኮርነር ሰዎች ቸር ቆዩን። እየነገሰ ይበላል ብቻ